እንዴት ናችሁ ቤተሰቦች፣ አርሰናልና ዝውውር የተያዙ ጉዳዮች ላይ ሰፊ ትኩረት ማድረግ ያለብን ይመስላል። የ2425 የውድድር ዓመት እንደተመለከትነው ላለፉት ሶስት ዓመታት እንዳጠናቀቀ ሁሉ ሁለተኛ ሆኖ ያሳለፈበት የውድድር ዓመት ነበር። በርካታ የሚባሉ ክፍተቶችን የተመለከትንበት የውድድር ዓመትን አሳልፈዋል። በተለይም የፊት መስመር በአርሰናል በኩል እንደ ክፍተት በቀዳሚነት ከሚነሱ ጉዳዮች ውስጥ አንዱ ነው። እስካሁን ድረስ በተለይ ከጃንዋሪ ጀምሮ እንዲሁም ያሳለፍነው ውድድር ዓመት የክረምት ተጫዋች ዝውውር መስኮትም እንደነ ቤንጃሚን ሴስኮ ያሉ ተጫዋቾችን የማዘዋወር ፍላጎት እንደነበረው የሚታወስ ነው። ያ ፌል አድርጓል። እንደሚታወቀው ራሱ አር ቢ ላይፕዚግ የተጫዋቹን ኮንትራት ማራዘሙም ጭምር የሚዘነጋ አይደለም እና አሁን ገበያው ላይ በጣም ጥቂት የሚባሉ ተጫዋቾች አሉ። ከነዛ መካከል ሁለት ወሳኝ የሚባሉ የፊት መስመር ተጫዋቾችን አርሰናል ላለፉት ረጅም ጊዜያቶች ስሙ ተያይዞ ሲነሳ ቆይቷል። አንደኛው ያው ብዙዎቻችሁ የምትገምቱት ቤንጃሚን ሴስኮ ነው፣ የሚታወቅም ስለሆነ። ሌላኛው በስፖርቲንግ ሊዝበን በጣም አስደናቂ ቆይታን ካደረጉት ተጫዋቾች መካከል ይሄው ስዊድናዊ የፊት መስመር ተጫዋች ቪክተር ጊዮኬሬሽ ሲሆን አሁን ደግሞ አስራ አንደኛው ሰዓት ላይ የብሬንፎርድ የፊት መስመር ተጫዋች የሆነው ካሜሮናዊ ብሪያን ኤምቤሙን ማስፈረም እንደሚፈልጉ በአርሰናል በኩል መረጃዎች በመውጣት ላይ ይገኛሉ። እንደተመለከት ያው ነው የቪክተር ጊዮኬሬዥ ጉዳይ ከስፖርቲንግ ጋር ለመለያየት ቀደም ብሎም ያው የውድድር ዓመቱ የመጨረሻውን መርሀ ግብር ማከናወኑ ይታወቃል። የውድድር ዓመቱ ኮከብም ጎል አስቆጣሪ ሆኖ በዛው በፕሪሜሪያው ማጠናቀቁ የሚታወስ ነው። ያው ለጎል ደንቡትም ከሚፎካከሩ ጫዎች መካከል አንዱ እንደሆነ ይታወቅ ያለ በቅርብ ጊዜ በ102 ተጫዋቾች 97 ጎሎችን አስቆጥሯል። በጣም የተለየውን የውድድር ዓመት እያሳለፉ ከሚገኙ ተጫዋቾች መካከል አንዱ ነው። እንግዲህ በስዊድን ብሔራዊ ቡድን ከዝላተን ኢብራሂሞቪች እና ከአሌክዛንደር አይዛክ ጋር ምናልባትም በስም ሊጠቀስ የሚችል ጨራሽ የሚባል የፊት መስመር ተጫዋች አንዱ እርሱ ነው እና ያው ከአርሰናል ጋር ስሙ እየተያያዘ ነው። ግን እስካሁን ድረስ በጣም ቁርጥ ያለ ሀሳብ የለም። የሚኬል አርቴታ እና የአንድሪያ ቤርታ የዝውውር ፈላጎት ላይ ሁለት ሀሳቦች ይነሳሉ። አንዱ አንድሪያ በርታ የስፖርቲንግ ሊዝበኑን ተጫዋች ይፈልጋሉ። ከዛ ባለፈ በሚኬል አርቴታ በኩል ደግሞ የቤንጃሚን ሴስኮ አድናቂ ናቸው። እንደ አስተኛ ዘጠኝ ቁጥር በጣም ጨራሽ፣ ለጎል ቅርብ ከሆኑ ጫዎች መካከል ቲፒካል የቦክስ ውስጥ ተጫዋች ነው ተብሎ የሚነሳው ቪክተር ጊዮኬሬዥ ሲሆን፣ ሌላው ደግሞ የተለያየ ዳይሜንሽን የሚሰጥ ለሊንክ አፕ በጣም የተመቸ ግን ደግሞ ዘጠኝ ቁጥር ቦታ ብቻ ከመጫወት የተለያዩ ሚናዎችን መወጣት የሚችለውን ቤንጃሚን ሴስኮን በአሰልጣኝ ሚካኤል አርቴታ በኩል ይፈልጋል። እነዚህ ሁለት ሀሳቦች ማስታረቅ ያልቻሉት አርሰናሎች ናቸው። እንግዲህ በዝውውር ሂደቱ ላይ ለረጅም ጊዜያቶች ስማቸው ከተለያዩ አጥቂዎች ጋር ተያይዘው የተነሱ የሚገኙት አሁን ላይ የወጡ በሚገኙ ሪፖርቶች አትሌቲኮ ዲ ማድሪድ እና ናፖሊ የእነዚህ በተለይም የቪክተር ጊዮኬሬዥ ፈላጊ ሆነው ብቅ ብለዋል። አንቶኒ ኮንቴ ባሳለፍነው ወር ሠላሳ ሁለተኛ ዓመቱን የደፈነውን ሮሜሉ ሉካኩ ባሳለፍነው የውድድር ዓመት 14 ጎሎቹን አስቆጥሯል። አሁን የእድሜ መክፋት ላይ ስለሚገኝ ይህን ተጫዋች በክለባቸው ማቆየት ቢፈልጉ እንኳን ግን ደግሞ የቡድናቸው ወሳኙ ዘጠኝ ቁጥር ስፍራ ተጫዋች ይሆናል ብለው አያምኑ። እናም በዚህ ቦታ ላይ ማምጣት የሚፈልጉት ቀዳሚው ተጫዋች ቪክተር ጊዮኬሬዥ መሆኑን በደንብ እየተመለከተን ነውና ለዚህ ዝውውር ቀዳሚውን ተጫዋች ማምጣት የሚፈልጉት ይኸው ተጫዋች በመሆኑ ምክንያት ለአርሰናል ገበያው ላይ በተለይ የሚፈልጋቸውን ተጫዋቾች በአጭሩ ወይም በቀላሉ ማግኘት እንዳይችል እንቅፋት የሚሆኑት ክለቦች ናቸው የሚሉ ሪፖርቶች እየወጡ ነው። ሌላው አስገራሚው ግን በግሌም በጣም ካስገረሙ መረጃዎች ውስጥ አትሌቲኮ ዲ ማድሪድ ወሳኝ የሚባሉ ተጫዋቾች አሉት። ያው ከማንቸስተር ሲቲ ጁሊያን አልቫሬዝን ከአንድ ዓመት በፊት አስፈርሞ እንደነበር ይታወቃል። አሌክዛንደር ሶርሎጅ ሌላው በውድድር ዓመቱ በርካታ ግቦችን ካስቆጠሩ እንዲሁም ደግሞ ራሱ አልቫሬዝ በማይኖርባቸው ጨዋታዎች የቡድኑ ወሳኙም ተጫዋች እሱም ባለበት ሰዓት ላይ ደግሞ ተቀይሮ እየገባ ይህንን ኃላፊነት እንደሚወጣ ይታወቃል። ከ24 በላይ ግቦች ያሏቸው በውድድር ዓመቱ በተመለከት ናቸው። የአትሌቲ ጨዋታዎች ላይ እና አትሌቲኮ ማድሪድ አንዱ እየተባለ የሚገኘው በተለይም ከጁሊያን አልቫሬዝ ጋር ትከሻ ለትከሻ መፎካከር የሚችል የፊት መስመር ተጫዋች ማምጣት ይፈልጋል። ለዚህ ደግሞ ቀዳሚው መርጫቸው ይኸው ቪክተር ጊዮኬሬዥ ነው የሚሉ መረጃዎች በመውጣት ላይ ይገኛሉ። አሁን ላይ ይህንን ተጫዋች ማምጣት የሚችል ከሆነ በአትሌቲክ በኩል እንዲሁም በዲጎ ሲሞኒ በኩል ምርጡን ዝውውር የመፈጸም እድላቸው በጣም ሰፊ ሊሆን ይችላል። እንደምታውቁት እንግዲህ የፊት መስመር ተጫዋቾችን ካነሳን ያው በጣም በጣም የተሳካላቸው ከሚባሉ ክለቦች ውስጥ አንዱ ያው የዲጎ ሲሞኒ ቡድን እንደሆነ ይታወቃል። እና የቪክተር ጊዮኬሬዥ ፈላጊ መሆናቸው በቀረበ ጊዜ የተሰማ የሚገኘው ጉዳይ፣ ለአርሰናል ይህን ዝውውር በፍጥነት ማጠናቀቅ ካልቻለ በቀላሉ ተጫዋቹን የማግኘት ፖሲብል የሆነ ቻንስ ላይኖረው ይችላል የሚሉ ሩመሮች ይወጣሉ። አሁን ላይ ታዲያ ማንቸስተር ዩናይትድ ባለፉት ጊዜያቶች እንደነዚ አትሌቲክ የተጫዋቾች የዝውውር ሂደትን በተመለከተ ክለቦች እንዴት ክለቦቻቸውን ማጠናከር ይችላሉ፣ ስኳዳቸውን ማጠናከር ይችላሉ የሚሉ ዘገባዎችን ይሰራሉ እና ከነዚ ውስጥ አንዱ በማንቸስተር ዩናይትድ የዝውውር ሂደት ላይ ዩናይትድን ሊያጠናክሩ ይችላሉ ብለው ከሚያስባቸው ዝውውሮች ውስጥ አንደኛው ይኸው የ24 ዓመቱ ካሜሮናዊው ብሪያን ኤምቤሞ ነው እና በ2024 የውድድር ዓመት ሀያ ጎሎችን አስቆጥሯል። ይሄ ከሞሐመድ ሳላ ውጪ በፕሪምየር ሊጉ ከተመለከትናቸው ከፍጹም ቅጣት ምት ውጪ በርካታ ግቦችን ያስቆጠረው ሁለተኛው ተጫዋች ነው። ታዲያ አርሰናል አሁን በዚህ ዝውውር ላይ እጁን ማስገባቱም ነው መረጃዎች እየጠቆሙ የሚገኙት በዝውር ሂደቱ ለአርሰናል በእጅጉ ይጠቅማሉ ተብለው ከሚጠበቁ ቀዳሚ ተጫዋቾች መካከል የመሆን እድሉ በጣም ሰፊ ነው ተብሏል እና ይህንን ተጫዋች ወደ ክለባቸው ማምጣት እንደሚፈልጉም ጭምር ነው ሪፖርቶች እየጠቆሙ የሚገኙት። እንደተመለከትነው ባሳለፍነው ውድድር አመት በአርሰናል በኩል ከሀቨርትዝ ለረጅም በተለይም ከሁለት ወራት የበለጡ ጊዜያቶችን በጉዳት ምክንያት የተመለከትነው ነው፣ ግን ደግሞ የቡድኑም ከፍተኛው ግብ አስቆጣሪ ተጫዋች እንደነበር ይታወቃል። ዘጠኝ ግቦችን አስቆጥሮ ጋብርኤል ማርቲኔሊ፣ እንዲሁም አሊያንድሮ ትሮሻርድ ስምንት ስምንት ግቦችን በማስቆጠር ከፍተኛው ግብ አስቆጠር የነበሩት ተጫዋሾች ናቸው። ከዛ በኋላ ቡካዮ ሳካ፣ ማርቲን ኦዲጋርድ፣ ዲክላን ራይስ ከፍተኛ አሲስት አድራጊ ተጨዋሾች ናቸው። ግን አርሰናል በቅርብ ጊዜ ከተመለከትነው በዋንጫው ፉክክር ላይ ካለው እንቅስቃሴ አንጻር በፕሪምየር ሊጉ ወሳኝ የሚባል የፊት መስመር ተጫዋች እንደሚያስፈልገው በርካቶች ይናገራሉ። እንደምታስታውሱት በ2023/24 የውድድር ዓመት አርሰናል 89 ነጥቦችን ሰብስቦ ነበረ በሊጉ ሁለተኛ ሆኖ ማጠናቀቅ የቻለው። በዚህኛው የውድድር ዓመት 74 ነጥቦችን ይዞ ነው ያጠናቀቀው። ካሳላፍነው የውድድር ዓመት አንጻር ከተመለከት ነው በ15 ነጥቦች ዝቅ ያለ ነበረ። እንዲሁም በ2022/23 የውድድር ዓመት ሰማኒያ አራት ነጥቦችን ሰብስበው በሊጉ ሌላው ሁለተኛ ሆኖ ያጠናቀቀበትን የውድድር ዓመትን እንመለከታለን። ታዲያ በእነዚህ ቆይታዎች ውስጥ ቢያንስ አርሰናል በሶስትና ከዛ በላይ የሚጠጉ ተጫዋቾች ደብል ድጂት የሚጠጉ ጎሎችን ማስቆጠር የቻሉ ተጫዋቾችን በሰበሰባቸው ውስጥ ተመልክተናልና ያሳለፍነው የውድድር ዓመት የቡድኑ ከፍተኛ ግብ አስቆጣሪ ተጫዋቾችን ከተመለከትን ለረጅም ጊዜ በጉዳት ታሪክ ውስጥ የቆዩ ተጫዋቾች እንደመሆናቸው መጠን ለአርሰናል በጣም በወሳኝ ሰዓት ላይ ዘጠኝ ቁጥር ተጫዋች እንደሚያስፈልገውም ጭምር በርካቶች የሚጋሩት ሐሳብ ነው። ሚካኤል ሜሪኑ ሰባት ግቦችን አስቆጥሯል። እሱም ያው ከሀቨርትዝ መጎዳት በኋላ ለዚህ ቦታ የታጫው ተጫዋች እንደነበረ በደንብ የምናስታውሰው ነው። እና አሁን አርሰናል በዝውውር ሂደቱ ላይ ከበርካታ ተጫዋቾች ጋር ስሙ እየተያያዘ ቢገኝም ምናልባትም እንደ ጋብርኤል ማጋሌሽ ኮንትራታችን ማራዘም ይፈልጋል ማርቲን ዙቤሜንዲ ኦልሞስት ዝውውሩ ተጠናቋል የሚሉ መረጃዎች እየወጡ ነው የሚገኙት። ግን ደግሞ ትክክለኛና የአርሰናልን ሁሉ ነገር ማቅለል የሚችሉት ተጫዋቾች በተለይም የፊት መስመር ተጫዋቾች እንደመሆናቸው መጠን በበርካታ የዝውውር መረጃዎችን እየሰሩ በሚገኙት ሚዲያዎች በኩል እየተነሳ የሚገኘው ብሪያን ኤምቤሞ፣ ቤንጃሚን ሴስኮ ከዛ ባለፈ ቪክተር ጊዮኬሬዥ የሚሉት ጉዳዮች በጣም በሰፊው ትኩረት ተሰጥቷቸው እየተነገረ ነው የሚገኙት አሁንም ግን በአርሰናል በኩል እነዚህን ዝውውሮች አላጠናቀቀም። ለሩይዛ ኔ ሌላው በዝውውር ሂደቱ ላይ ከአርሰናል ጋር ተያይዞ ስማቸው የተነሳው የሚገኘው ተጫዋች አንዱ ነው። አሁንም ግን የእነዚህ ተጫዋች የዝውውር ጉዳይ በአርሰናል በኩል እልባት አላገኘም። እንደምታስታውሱት በቅርቡ ፎርብስ ይዞት በወጣው ማርኬት ቫሊያቸው ወደ 3.3 ቢሊዮን ፓውንድ የሚጠጋን ገንዘብ የሚገመተው አርሰናል፣ ግን ደግሞ ያው በቻምፒየንስ ሊግ ተሳትፎ ማድረጉን ተከትሎ ከዛ ባለፈ በጣም አስደናቂ ቆይታ ነበረው። በፕሪሚየር ሊጉ ያጠናቀቅበትን ቆይታ ከተመለከትን ረብጣ ገንዘብ አግኝቷል። እና አሁን ግን በዝውውሩ ራሱን ማጠናከር ከአርሰናል በኩል የሚጠበቀው ትልቁ የቤት ስራ እንደሆነ በርካቶች ይጋሩታል። ሆኖም ግን አርሰናል ማንን በተጫዋቾች የዝውውር መስኮት ላይ በተለይም በዘጠኝ ቁጥር ቦታ ላይ ያስፈርማል የሚለው ጉዳይ አሁንም የበርካቶችን ትኩረት እየሳበው የሚገኘው ጉዳይ ሆኖ ቀጥሏል። ብሪያን ኤምቤሞ፣ ቪክተር ጊዮኬሬዥ፣ አሊያስ ቤንጃሚን ሴስኮ የሚለውን በቀጣይ የምናየው ጉዳይ ይሆናል። አርሰናል ግን በዝውውሩ ዘግየት ብሎም ቢሆን እስካሁን ድረስ ምንም አዲስ ነገር አላስመለከተንም።